ዓለምን መርህና ሕግ ሳይሆን ጉልበት ሲመራው እስራኤልንና ኢራንን፣ ሩሲያንና ዩክሬንን፣ አሜሪካንና መሰሎቻቸውን ይመስላል ቢባል ልክ ነው። እስራኤል ወደ ኢራን በተኮሰች በመጀመሪያዎቹ 24 ሰዓታት ውስጥ ቀድመው የተቆጡት ላለፉት ሦስት ዓመታት የዩክሬንን ሕፃናት የሚቀጠቅጡት ቪላዲሚር ፑቲን ናቸው። የዓለምን ሕግ ጥሰው አገራቸው የፈረመችውን የተባበሩት መንግስታት ቻርተርን ንቀው ከዩክሬን የሚነሳ የብሔራዊ ደህንነት ስጋት አለብኝ በሚል ሰበብ ዩክሬንን ሲደበድቡ አራት ክረምቶችን የባጁት ፑቲን የእስራኤል ድብደባ የዓለም አቀፍ ስምምነትንና የተባበሩት መንግስታትን ድንጋጌ ይጥሳል ሲሉ፣ መርህ ሆይ ከወዴት አለሽ? ያስብላል። ፑቲንን ወራሪ ሲል የከረመውና ከዩክሬን ጎን ቆሞ ሩሲያን ሲወጋ የሰነበተው የምዕራቡ ዓለም ደግሞ የኢራንን ጓዳ ጎድጓዳ የሚደበድቡትን እስራኤልንና አሜሪካን እንደ ወራሪ መቁጠር ቀርቶ መዘዝ አለው ለማለት እንኳን አልደፈረም። ለአሜሪካ ፑቲን ወራሪ ናቸው። ኔታንያሁ ግን የሕልውና ስጋታቸውን ለማስወገድ የሚፋለሙ ታጋይ ናቸው። ለፑቲን እሳቸው ዩክሬንን መውረራቸው ለብሔራዊ ደህንነታቸው አስፈላጊ ነው። ኔታንያሁ ኢራንን ሲወጉ ግን የዓለምን ሕግ መጣስ ነው። እንዲህ ያለውን መርህ አልቦነት የፈረንጅ አፍ ደብል ስታንዳርድ ይለዋል። ትናንት ምሽቱን ደግሞ ዶናልድ ትራምፕ ለቀድሞው የሩሲያ ፕሬዝዳንት ድሚትሪ መድቪዲቭ በሰጡት ምላሽ አሁን ፑቲን ለምን አለቃህ እንደሆነ ገባኝ ብለዋል። ለማንኛውም ግን ቁም ነገሩ ወዲህ ነው። ከምድራችን መንግስታት ሁሉ የኢራን የልብ ወዳጆች ቢቆጠሩ የአያቶላሁን ግራ እጅ ጣቶች የሚያህል ብዛት ያላቸው አይሆኑም። ከነዚያ መካከል ግን የዓለምን ሦስተኛውን ግዙፍ ወታደራዊ አቅም የገነባችው ሩሲያ አንዷ ነች። ኢራንን የተገለለችና የተወገዘች ያደረገው እስላማዊ አገዛዝ በየጋራ ጠላት አለን ስሜትም ይሁን በጋራ ጥቅም ሰበብ እንደ ሩሲያ ያሉ አገራትን ወዳጅ አድርጓል። እናም የጦር መሳሪያ ሽያጭንና የመረጃ ልውውጥን፣ ሌሎች የደህንነት ጉዳዮችን በተመለከተ አብሮ የመስራት ወታደራዊ ውል አስረዋል። እንዳም ሆኖ እስራኤል አውሮፓና አሜሪካን ይዛ ኢራንን ስትደበድብ ሩሲያ የረባ ድጋፍ አላደረገችላትም። በእርግጥ ፑቲን የኢራንን የውጭ ጉዳይ ሚኒስትር በቢሯቸው ተቀብለው አነጋግረዋል። የእስራኤልን ድብደባ አውግዘው የአሜሪካንም ጥቃት ኮንነዋል። ይህ ግን ከሚጠበቀው አንጻር ያነሰ ነው ተብሎለታል። ደግሞም የፑቲን ውግዘት ከአንጀት ነው ወይስ ከአንገት የሚለውን በርካቶች አስተያየት እየሰጡበት ነው። ለመሆኑ ግን ኢራን ኒውክለር እንድትታጠቅ ሩሲያ ትፈልጋለች ወይ? ደግሞስ፣ ቴሄራን ወደ ሰላም ስምምነት መምጣቷ ማዕቀቡ እንድነሳላት ሞስኮቭ ፍላጎቷ ነው ወይ? የአሁኑ የእስራኤል ኢራን ጦርነት የአሜሪካም ጣልቃ ገብነት ለፑቲን ሀገር የሚጠቅም እንጂ ጉዳቱስ ምኑ ላይ ነው? በሶሪያ ጦርነት ባሻር አላሳድን ለማሰንበት ህብረት ፈጥረው የተዋጉት ሩሲያና ኢራን ስለምን የእስራኤልን ድብደባ፣ የአሜሪካን ጥቃት በጋራ ለመከላከል ሲተባበሩ አልታዩም? እነዚህን ጥያቄዎች ተከትሎ የሚገኘው ምላሽ አስገራሚ ነው። ሩሲያ በጸጥታው ምክር ቤት የአራት ጉልበተኛቻዎቿን ድምፅ የመሻር ሥልጣን እያላትም ጭምር የኢራንን ማዕቀቦች ለማስጣል አንድም ጊዜ ቪቶ አላደረገችም። ምክንያቱ የሌላው ሐዘንና ቅጣት ለሱ የገቢ ምንጭና ደስታ እንደሚሆንለት የሬሳ ሳጥን ነጋዴ ያለ ይመስላል። አንድ በአንድ ለመመልከት ከቶ ኢራንና ሩሲያ ምንናምን ናቸው ከሚለው እንጀምር።

አልነበሩም። ኢራን አምርታ ለሩሲያ የሸጠቻቸው በፋርስ ቋንቋ ሻሂድ የተሰኘ ስም የተሰጣቸው 136ና 131 የሚል መለያም ያላቸው ድሮኖች በብዙ ተዋግተዋል። በተለይ ሩሲያ ዩክሬን ላይ ወረራውን እንደጀመረች በነበሩት ተከታታይ ወራት እነዚህ ድሮኖች የፑቲንን አየር ኃይል አግዘው ምድር ጦሩ ድሎችን እንዲቀዳጅ የድርሻቸውን ተወጥተዋል። በእርግጥ እነዚያን ድሮኖች አሁን ሩሲያ ራሷ መገጣጠም ችላለች። ስለ ሁለቱ ሀገራት ግንኙነት ሲነሳም የማይዘ ለው ወታደራዊ ሁኔታቸው ነው። የሁለቱ ሀገራት ግንኙነት ወታደራዊ መጠቃቃትም ወታደራዊ መተባበርም የተፈራረቁበት ነው። ትብብርም ባላንጣነትም የውክልና ጦርነትም የቀጥታ ወዳጅነትም የተቀባበሉት ነው። ታሪካቸውን ቅድመ የኢራን አብዮትና ቅድመ ሩሲያ ድህረ ሶቪየት ህብረትና ድህረ እስላማዊ አብዮት ብለን ስናገላብጠው ደም መፋሰስና ወዳጅነት መመለስ ሲከታተሉ እናገኛቸዋለን። በሶቪየት ህብረት ዘመን ሞስኮቭ በኢራን ውስጥ የሚንቀሳቀሱ ኮሚኒስት ኃይሎችን ትደግፍ ነበር። በኢራን አብዮት መጥቶ አያቶላዎች ስልጣን ሲይዙ ግን ሞስኮቭ የውክልና ግጭቷን ያዛደረገችው። ሆኖም ሳዳም ሁሴን ኢራንን ሲወር ነገር ተገለባበጠ። ሶቪየት የሳዳሟ ኢራቅ ደጋፊ ሆና ተሰለፈች። በወቅቱ ኢምፔሪያሊስቱ ዓለም ሳዳምን አውግዞ ኢራንን ደግፎ መቆሙ ለኮሚኒስቷ ሞስኮቭ ከባግዳድ ጎን እንድትሆን ምክንያት ነው ተብሎ ነበር። ሆኖም የሁለቱ ሀገራት ግንኙነት ከሶቪየት ኅብረት መፈራረስ በኋላ ከቪላዲሚር ፑቲን ወደ ሥልጣን መምጣት ወዲህ እጅጉን ተሻሻለ። በተለይ በ2015 ሁለቱን ሀገራት በአንድ የጦር ግንባር እንዲገናኙ ምክንያት የሆነ አጋጣሚ ተፈጠረ። ያ ጦር መድረክ ደግሞ ሶሪያ ነበር። ሁለቱም የባሻር አላሳድ ደጋፊ ሆነው ዘመቱ። ሩሲያ በአየር ኃይል፣ ኢራን በእግረኛ ጦር ፕሬዚደንት ፑቲን ድ ስ ኢንትር ን ን ስሪ ኢራንና ሩሲያ በሶሪያ መድረክ ከአስር ዓመት በፊት በጋራ መዝመታቸው የልብ ወዳጅነታቸውን ያመለክታሉ የሚለው ጠቃሚ ርዕሰ ጉዳይ ነው። በወቅቱ ሁለቱም አገራት የዓለም መሳሪያዎችና ጉልበተኞች ሁሉ መሞከሪያ ወደ ነበረችው ሶሪያ የመግባታቸው ምክንያት ግን ለየቅል ሆኖ እናገኘዋለን። ከሶቪየት ኅብረት መፈራረስ በኋላ ራሷን ለማንሰራራት ስትል ስትገነባም የኖረችው ሩሲያ ክሪሚያን በቀላሉ ከዩክሬን ለመንጠቅ የሚያስችላትን ጉልበት በ2014 አሳይታለች። በዚህም ሰበብ ከቡድን ስምንት አባል አገራት ተባረረች። ልዩ ልዩ ማዕቀቦችም ተከተሏት። በኒውክለር ፕሮግራሟ ምክንያት ማዕቀብ ሲጣልባት የነበረችው ኢራንም ተመሳሳይ ቅጣት ውስጥ የምትገኝበት ዘመን ነበር ነበር። በአጠቃላይ ሁለቱም ሀገራት የምዕራቡ ዓለም የኢኮኖሚ ሰይፉን የመዘዘባቸው ወቅት ነበር። በዚያን ሰሞን የዘመኑ የአሜሪካ ፕሬዚዳንት ባራክ ኦባማ አይስን በመዋጋት ሰበብ ጦራቸው ወደ ሱሪያ እንዲዘምት አድርገዋል። የባሻር አልአሳድን ተቃዋሚዎች ማስታጠቅ ግን ከተልእኮዎቹ አንዱ ነበር። ይህንን የሚያውቁት ሩሲያና ኢራንም ሐሳብ ብቻ ሳይሆን ኃይል አዋጡ። በእርግጥ ያ የሶሪያ ወታደራዊ ዘመቻ ፑቲን አቅማቸውን ለዓለም ለማሳየት ከሶቪየት ኅብረት ወዲህ የገነቧትን ሩሲያን ለመግለጥ ያስፈልጋቸው ነበር። እናም የሶቪየት ኅብረትን የታላቅነት ዘመን የመመለስ ህልም የነበራቸው ፑቲን አሜሪካና አጋሮቿን የሚገዳደር ኃይል መገንባታቸውን ለማሳየት ኢራን ደግሞ የባሻር አልአሳድ መንግስት ተወግዶ አምራራ የምትጠላቸው ሱኒዎች ስልጣን እንዳይዙ ለመቅጨት ወደ ሶሪያ ዘመቱ። የዚያ ዘመቻ ዓላማ እንደ የአገራቱ ፍላጎት ባጭሩ ሲቀመጥ ምክንያታቸው ግራና ቀኝ ነበር። የሩሲያ ህልም በመካከለኛው ምስራቅ የአሜሪካን የበላይነት መገዳደር፣ ከተቻለ መንጠቅ ወይም ለ20 ዓመታት የተገነባን አቅም ማሳየት። ኢራን ደግሞ በመካከለኛው ምስራቅ የሳውዲን ብልጫ መውሰድ ነበር። ሶሪያ ላይ ሁለቱም አልአሳድን ደግፈው ተዋጉ። አሜሪካ የምታሰለጥናቸውን ጸረ አሳድ ኃይሎች ሁለቱም ተፋልመዋቸዋል። እንዲህ ያለ ለየቅል የሆነ ፍላጎት በሶሪያ በረሃና ከተሞች ያገናኛቸው ሞስኮቭና ቴህራን በመጨረሻም የበሺር አልአሳድን ሕይወት ከመታደግ ያለፈ መንግስታዊ ስልጣኑን ጨርሶ የማዳን ዕድል ሳይኖራቸው ቀርቷል። በአጭር አገላለጽ በሶሪያ ኢራንም ሩሲያም ተሸንፈዋል። በዚያ የነበረው የሩሲያ ጦርም የመጨረሻ ስራው በሺር አልአሳድንና የዘረፏቸውን ዶላሮች ጭኖ ወደ ሞስኮቭ መውሰድ ሆኗል። በዚህ መድረክ በሶሪያ ላይ እርባና ያለው ውጤት ያላስመዘገቡት ሁለቱ ሀገራት ባሳለፍነው ጥር ጠላትን በጋራ እስከ መከላከል የሚያደርስ ወታደራዊ ስምምነት ተፈራርመዋል። ለዚያውም ሃያ ዓመታትን የሚሻገር ስትራቴጂካዊም የተባለ ስምምነት። እንዲህ ያለው ወታደራዊ ስምምነት፣ ለዚያውም ፑቲን የፈረሙበት ውል ኢራን ስትቃጠል እሳቱን ለመከላከል አንድ ሊትር ውሃ የማዋጣት ሚና ሳይኖረው ቀርቷል። ባሳለፍነው መጋቢት በኦማን ባህረ ሰላጤ ላይ የሁለቱ ሀገራት የባህር ኃይል ከቻይናቸው ጋር የጋራ ልምምድ ሲያደርግ በተስተዋለ ጊዜ እነዚህ ሀገራት ትብብራቸው ከልብ ነው እንዴ አስ ብሎ ነበር። ከዚያም ቀጥሎ ሩሲያ የኢራንን የቡሸር የኒውክሌየር ፕሮግራም ግንባታ እያገዘች ነው የሚለው መረጃ ሲከተል የምርም ስትራቴጂካዊ ወዳጅነት አላቸው ያሉ አልጠፉም። ሆኖም ኢራንን የእስራኤል እሳት ሲያጋያት፣ የአሜሪካን ቦምብ ሲያደበያት ሩሲያ የለችም። ምክንያቱ ምንድን ነው የሚለው መሰረታዊ ጥያቄ ይሆናል። እኒያ ምዕራባውያንን ለመገዳደር ዘለው ሶሪያ የተገኙት ፑቲን ሰማይዋ በጠላቶቿ እጅ ገብቶ የሚወድመውን ኢራንን ለመከላከል ስለምን አልጣሩም? እዚህ ጋር ፖለቲካዊ ውስልትናና ዘላቂ ጥቅም አብረው ሲጓዙ እናገኛቸዋለን። ኢራን በጸጥታው ምክር ቤት ተደጋጋሚ ማዕቀቦች ሲጣሉባት ድምፅን በድምፅ የመሻር የማይገሰስ ስልጣን ያላት ሩሲያ የእነ አሜሪካንን ውሳኔዎች ውድቅ አድርጋቸው አታውቅም። ምክንያቱም ከዚያ የኢራን ማዕቀብ ትርፋማ ነበረች። ሁለቱም በማዕቀብ ከመደንዘዛቸው በፊት በአውሮፓ ገበያ ላይ የሚፎካከሩ ነጋዴዎች ነበሩ። ሩሲያ የተፈጥሮ ጋዝ የምትሸጥበት መድረኳ አውሮፓ ነበር፣ በተለይም ምስራቃዊ ክፍል። የኢራን ማዕቀብ ይህንን ገበያ በብቸኝነት ለመጠቀም አስችሏት ዘልቋል። እናም ሩሲያ የጸጥታው ምክር ቤት በቴህራን ላይ ይጥላቸው የነበሩትን ቅጣቶች ለመከላከል አፏን አላጠፋችም። ማዕቀቡ ከተነሳ ኢራን ምስራቁንም ሆነ ማዕከላዊን አውሮፓ በጋዝ ንግድ የሩሲያን ብልጫ ትወስዳለች የሚል ስሌት ያላቸው ሞስኮቮች ኢራንን ያጎበጡትን ማዕቀቦች ሳይቃወሟቸው ዘልቀዋል። ሌላው ቀርቶ በ2011 ሩሲያ ለኢራን መሳሪያ ሸጣለሁ ብላ ቀብድ በልታ ጠፍታባታለች። ለዚህ እንደ ምክንያት ያቀረበችው ደግሞ ቀብዱ ከተከፈለ ከጥቂት ወራት በኋላ በጸጥታው ምክር ቤትና በሌሎች አካላት በኢራን ላይ እንደ አዲስ ማዕቀብ መጣሉን ነበር። በወቅቱ የኢራን ማዕቀብ እንደ አዲስ የተጣለው ደግሞ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኢራን የኒውክሊየር ጦር መሳሪያ ማምረቻ ተቋሟን እንደገና ስራ አስጀምረዋለች፣ የሚል ሪፖርት በማውጣቱ ነበር። ያ ሪፖርት ከወጣ በኋላ የጸጥታው ምክር ቤት ማዕቀብ ሲጥል ሩሲያ ድምፅን በድምፅ መሻር የሚያስችለውን ሥልጣኗን ይዛ በክቡ አዳራሽ ውስጥ ነበረች። ማዕቀቡ በተጣለ ማግስት ደግሞ ቀብድ እንደከፈልሽ አልክድም፣ ግን ማዕቀቡ ተጥሎብሻልና መሳሪያውን አልሸጥልሽም፣ የተከፈለ ገንዘብ ደግሞ አይመለስም ብላ መለሰች። እናም ኢራን ነዳጅና ጋዝ ይዛ ወደ ዓለም ገበያ እንድትመለስ የሚያደርግ ሁኔታ ቢፈጠር ለሩሲያ እንደ ጎጂ ውጤት ይቆጠራል፣ የሚለው ምክንያት ፑቲን አያቶላህ ሐመናይን ከልብ እንዲያግዙ አያደርጋቸውም የሚለውን ድምዳሜ ያመጣል። እንዲያም ሆኖ ፑቲን የእስራኤልንና የአሜሪካን ድብደባ ለማውገዝ አላረፈዱም። ኢራን ላይ የተፈጸመው ወረራ ምክንያት የለሽና ተገቢነት የሌለው ነው ሲሉ ከቴህራን ሞስኮ የጋበዟቸውን የውጭ ጉዳይ ሚኒስትር አባሳራክቺን ከፊት ለፊታቸው አስቀምጠው ተናግረዋል።

ፑቲን የእስራኤልና ኢራን የዋሽንግተንና ቴህራን ጦርነት ሰርግና ምላሻቸው ሆኗል እንጂ ከአያቶላህ ሐሜናይ ጎን እንዲሰለፍ የሚያስገድደኝ ሁኔታ ተፈጥሯል ብለው ያምኑም የሚለውን ጉዳይ ሰፋ አድርጋ የጻፈችው የፖለቲካ ሳይንቲስቷ ሃና ኖቴ ዋይ ኢዝ ኖት ራሽያ ዲፌንዲንግ ኢራን በሚለው የአትላንቲክ ትንታኔዋ፣ እንደውም የሩሲያው ፕሬዚዳንት ይህ ጦርነት ቶሎ እንዲያልቅ ይፈልጋሉ ትላለች። ምክንያቱንም ትዘረዝረዋለች። በእስራኤልና ኢራን የአየር ውጊያ ሰበብ የዓለም ነዳጅ ዋጋ የጨመረባቸው ቀናት ታይተዋል። ይህ 68 በመቶ የውጭ ንግዷ ነዳጅና የተፈጥሮ ጋዝ ላይ ለተመሰረተው ሩሲያ ትልቅ ዜና ነው። እናም ይህ ጦርነት ይህንን የተፈጥሮ ሀብት ለምታመርተው ደግሞም ገንዘቡ በብዙ ለሚያስፈልጋት ሩሲያ አስደሳች ጉዳይ ነውና እንዲቀጥል ፑቲን ፍላጎታቸው ነው። በተለይም ኢራን በዚህ የአሜሪካ ጥቃት ተማራ የሆርሙዝን ወሽመጥ ከዘጋችው የፑቲን አገር የምታስገባው ጥቅም የበዛ ይሆናል። ሀያ በመቶ የዓለም ነዳጅ የሚተላለፍበት ይህ መስመር ተዘጋ ማለት ሩሲያ የዓለምን የነዳጅና የተፈጥሮ ጋዝ ገበያ ተቆጣጠረች ማለት ይሆናል። በመሆኑም ይህ ጦርነት ገፍቶ ኢራንም ሆርሙዝን ዘግታው ማየት ለሩሲያ የምትመኘው ነገር ነውና ኢራንን ወደዚህ እርምጃ የሚገፋ ድብደባ ቢያጋጥማት ለሞስኮቭ የሚፈለግ ጉዳይ ነው። ሐናኖቴ ያሰፈረችው ሌላኛው ጉዳይ ዓለም ኢራን ላይ ማተኮሩ አውሮፓና አሜሪካም እስራኤልን ለመደገፍ መረባረቡ እሳቸው ያለከልካይና ተውባይ ዩክሬን ላይ የከፈቱትን ዘመቻ እንዳያካሄዱ እየረዳቸው ነው የሚለው ነው። የሚዲያው ትኩረት ከምስራቅ አውሮፓ ወደ መካከለኛው ምስራቅ መዞሩ ብቻ ሳይሆን የምዕራቡ ዓለምም ለእስራኤል የሚያደርገው ድጋፍ ለዩክሬን የሚሰጠውን እገዛ እንዲቀንስ ያደርገዋል የሚል እምነት ያላቸው ፑቲን ኢራንን ለመከላከል አንድ ጥይት የሚተኩሱ አጋር እንዳይሆኑ አድርጓቸዋል ትላለች። እናም ለአመታት በኢራን ላይ የማዕቀብ ቦምቦች ሲዘንቡ ተባባሪ የነበረችው ሩሲያ አሁን ደግሞ ሕንፃ የሚንዱ ጀኔራል የሚገድሉ ሳይንቲስት የሚቀሉ ቦምቦች ሲዘንቡባት ልትከላከልላት አልወደደችም። የቀድሞው የሩሲያ ፕሬዚዳንት በአሁኑ ወቅት በአገራቸው የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር የሆኑት ዲሚትሪ ሜድቪዲቭ ለኢራን የኒውክለር ልማት አገራት ድጋፍ ሊያደርጉ ዝግጁ ናቸው በማለት በትዊተር ያሰፈሩት መልእክት የትራምፕን ፀጉር አስነጭቷል። ዲሚትሪ ቃል በቃል እንዲህ አሉ። የኒውክለር መሳሪያን ማበልጸግም የሚቀጥል ተግባር ይሆናል። የዶናልድ ትራምፕ ወረራ ግልጽ ያደረገው ነገር የኒውክለር ትጥቅ ማምረትን አይቀሬነት ነው። በርካታ ሀገራት ለኢራን የኒውክለር መሳሪያ ለማምረት የሚያስችለውን ንጥረ ነገር ሊሰጧት ዝግጁ ናቸው። የኢራንን አገዛዝን ማጠናከር ግድ ይሆናል። ትራምፕ ግን አዲስ ጦርነትን በመቀስቀስ ኖቤል ይገባኛል ሲል የነበረበትን እድሉን አኮላሽቶታል። ለዚህ ምላሽ የጻፉት ትራምፕ ደግሞ እንዲህ አሉ። የቀድሞው የሩሲያ ፕሬዚዳንት አገራት ለኢራን የኒውክለር ማበልጸጊያ መሳሪያ ሊሰጧት ተዘጋጅተዋል ሲል ሰማሁ ልበል። የኒውክለር ጉዳይ እንዲህ በቀላሉ የሚነገር ቃል አይደለም እኮ ፑቲን ለምን አለቃ እንደሆነ አሁን ገባኝ፣ በማለት በርከት ካሉ የማጣጣልና የአሽሙር ቃላት ጋር የታጀበ ምላሽ ጽፈውላቸዋል። እንዳም ሆኑ ሜድቪዲቭ ለኢራን አገራቸው ስለምታደርገው ልዩ እገዛ ያሉት ነገር የለም። የአሁኑ የኢራን እስራኤል ጦርነትም ሆነ የአሜሪካ ጣልቃ ግብነት ለፑቲን ግን ሁኔታው ለኔ የተመቸኝ የሚያስብላቸው ሆኗል። እሳቸው ከልካይ በሌለበት ዩክሬንን እየወገሩ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።